ራሷ ናት። ከፈለሽ ገደል ትግባ ገደል ትግባ ብሎ ነበረ እነሱ ተሰብስቦ ማለት ነው። አሁን የሃይሚ ደጋፊዎች ናችሁ ብሎ ዛሬ እኛ የሃይሚ ደጋፊዎች ናቸው የሚሉ ሴቶች ሁሉ እዚህ ውስጥ ያሉ ሃይሚን እየዘቀዘቀ ሃይሚን እየረገጠ ነበረ። ግን ዛሬ እነሱ ሁለቱም ሲጣሉ እኔ የሃይሚ ደጋፊነት የሃይሚ ደጋፊነት ይላሉ በምን አፍ ነው የሚውሙሉ በምን አፍ በምን አንደመት

ልጆቹ ሰርቶ ይኖር ይለወጥ ምንም ሰርቶ በቃ አንዴ ሰላም ይኖራል፣ አንዴ ሰላም አይኖርም ያለ ነው። አበሾች ሁሉም እኮ ሰላም የለም። አበሾች ነኝ ሲጋው ነው። ሁሉም የለበሳ ሲጋ ነው። አንድ ሰው አሁን አንቺ አንድ ነገር ስትሰሪ እኔ መጥፎ ነገር ልሰራ ይችላል። አንቺ ጥሩ ነገር ስትሰሪ እኔ መጥፎ ነገር ልሰራ ይችላል። ሁሉም እኮ አንድ አይደለም፣ ጻድቅ አይደለም ሰው

አፋችሁ አይፈርም እንዴ? ፈጣሪን አይፈሩም። ግን እግዚአብሔር በአንድ ደቂቃ በማጥፎ አይን ቢያዩ እኮ አንድ ደቂቃ አይደለም፣ ሴኮንድ እኮ አትበቃም። ለኛ ሴኮንድ ነው፣ የኛን ነፍስ እኮ ሴኮንድ ነው። ይህንን ለምንድነው ምንረሳው? ምን እነሱ ታርቆ ይመጣል። ችግር የለም። ሁሉም ነገር ያልፋል። ሰው እንደ የወደቀ አይቀረም ይነሳል። እንደ ታመማ አይሞትም ይድናል። እንደ ተጠላ አይኖርም ይታረቃል። ሰው ላይ ያለ ነው ያውሪ አለን እኛ እኔ እምለው እየነጠላችሁ በአሁኑ ሰዓት በረብሻ ሰዓት አንተን ከፋህ አንቺን ከፋሽ እያሉ መፖሰት ያስጠላል። በጣም ለጥላትም በረብሽ ለተሳዳቢ ቦታ መክፈት ነው። ሰላም ሲሆኑ እንደፈለጉ ይፖስቱ፣ እወድሃለሁም አሉ እወድሻለሁ አሉ ይፖስቱ። ግን በአሁኑ ሰዓት ለአንዱ ለአንዱ ማዳላት በእንትን ላይ እኔ እኮ ሁለቱንም ነው የምወደው ውስጥ ለውስጥ እንደባብ መስንት ማለት በጣም ይደብራል። እኔ ብዙ ልጆች አይቻለሁኝ። በግሩፕ እንወዳታለን ይላሉ፣ በተለይ ከሃይም ይላል እንወዳታለን። አሚ ላይ አሁን አውሮ የሆነ ተነሱ ከሃይም ነው እንወዳለን ብሎ እዚህ ጋር ውሸት አውርቶ፣ ግን ውስጥ ለሚሰራው የሁላችም አቃለኝ። አንድ ሰው ሰው የሆነ ግሩፕ ውስጥ ነው እንወዳታለን፣ እሷን ምናምን አሉ፣ እሱን እንወዳታለን፣ እሷን እንወዳታለን። ውሸት እሷን አይወዷትም፣ ውሸታሞች። እኔ ብቻ አሁን ሰላም የሆኑ ሰላም የሆኑ ሰላም ከሆኑ በኋላ መናገርም ካለብኝ ከነዛ ቤት ገብቼ ነግራቸዋለሁ። ግን ሰላም ይሁኑ፣ ነገር አልፈልግም። አሁን ክፉን አታውሩ እናንተ አሁን ነው። አይ ክፉ የሚያወሩ ሰዎች ሁሉ ይሄ ክፉ የሚያወሩ ልጆች ሁሉ ማለት ነው። ግን እነሱ ታሪኩ ሲመጣ ያፍራሉ። ታላቸው ጀግና ከሆኑ ከዚህ በፊትም ከዚህ በፊትም አውርቶ ነበር እንትን አትባሉ በቃ የስራውን ታገኛለች። ጀግና ከሆኑ ሃይሚን ፕራንክ ያደርጋት ፕራንክ ያደርጋት ልጅ በማግስቱ ነው ይሄ ጸብ የመጣው ያነ ልጅም ይሁን ይችላል። ሰብስክራይብ ያንሱበት ያንሳውና እና ይሄ ቆዳ እሱ ነው ነገሩን ያመጣው፣ ምለው እሱ ነው ነገሩን ያመጣው። እኔ ቆዳ ሲጀመር አንስቻለሁ። ሰብስክራይብ ምን አባቱንስ ደግሞ ለሱ አለኝ እንትን መረጃ አለኝ ብሩኬ የሃይምና የሱ ደብተሰብ አላረባብሽም ነገር አላመጣም ብዬ ነው ሲል ነበረ ደግሞ ደሞ የማይጥሞሬ ይዞ ምን አውቃለሁ ጌታ ምዝክረናል ልጆቹ ይላል ለምን እንደሆነ እንደዚህ ያን ምክንያት ምይበልታል ለምን እንደሆነ ይላል እንግዲህ ጌታ ምትክሬ ነው እኮ ማታ ማታ እንደዚህ እያለቀስኩ ነው የሚያድረው ጌታ ነው የሚላቸው አንድ ታልቅ አጣልቅሽ የኔ ጓደኛ ምን አትለም ነው ጌታ ምስክሬን። ሁለቱም እንደ ነፍስ ነው የሚወዳቸው። ደውልልኝና የሰማሽው ነገር አለ ትለኝ። አዎ ሰምቻለሁ፣ ሰላም ናቸው፣ ደህና ናቸው። ውሸት ነው ተብሏል። እንደውም የሆነ ውሸት እኮ ነው፣ ውሸት ነው ናቸው አሉኝ እላታለሁ። ይሄን ከላሻ ትታመማለች። እኔ እንጃ ለምን እንደሆነ አላውቅም። ኧረ በኢየሱስ ስም ልጆች እስቲ በሰላም ይኖሩ። ኧረ ልጆቹ በሰላም ይኖሩ እስቲ አንዴ። እኔ ሴት ሆነው በተለይ እኔ ለሀይም እያደለሁ አይደለም ሴት ሆነው ከሴት ላይ የሚጥሉት በትር እኔ እንጃ እኔ በልጃቸው ያገኙት። ኧረ በልጃችሁ፣ አይደለም በነብሳችሁ ይምጣ፣ ጌታን በነብሳችሁ በራሳችሁ በነብሱ እውነት፣ እዚህ ጋር ፍርዱን ይሰጣል። የአፉ የአፉ በረከት ነው። ማንም ሰው የሚባላው የአፉ በረከት ማለት ነው። ሰው እኮ አሁን ስንዴ ዘርቶ ገብሱን አያጭድም። የዘራ ስሮ ነው የሚያጭደው ለሁላችን ነው የየረዘራ ምንም ቀዳሷል እንዲያስተጋባል ትናንትና የሆነች ልጅ የብሩኬ ልጁ ከብሩኬ ጋ ይመሳሰላል። ጸጉሩ ነው የሚመሳሰለው።